ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ውድ ቤተሰብ ጉድ እኮ ነው። ድንገት ነው የቲክቶክ ላይ ዘው ስል በቃ መለስተኛ ጦርነት ተከፍቷል አልኳቸው የሚበርዱን ላይ መስልምና፣ እኔ ብዙ ቲክቶክ አልጠቀምም እንጂ እንደው ድንገት ስገባ የማየው ነገር ልቤን ስንጥቅ ነው ያደረገው። ዛሬማ ደግሞ ይሄ የሆነ ፊታቸው እየተበላሸ ምናምን ብልሽት ስታድርገው ነው የዘቀዘቋቸውና፣ ግን ፎቶ የምዘቀዝቁ ሰዎች እንደው ያጠፋውን ሰው ደግሞ ቢያንስ ዘቅዝቁ። ከዛ በተረፈ ወደ እናት ወደ እናት አባት የምትሄዱ ሰዎች አላቅም፣ የእናንተን እናት አባት ከዚ ጋር አምጥተው ቢዘቀዝቁ የሚሰማችሁ ስሜት ምን አይነት ይሆን ብዬ ስገምት በጣም ነው የሚከብደው። እርግጠኛ ነኝ አትወዱትም። ልታለቅሶ ትችላላችሁ። እናታችሁ ተዘቅዝቃ ስታዩ በሚያሳዝን ሙዚቃ ሪፕ እያላችሁ መዘቅዘቅ። የምር ግን ከልባችሁ ነው ይሞቱ ብላችሁ የምዘቀዝቋቸው? ሞቱ ብላችሁ ሞትን የምትመኙላቸው ከልባችሁ ነው? በተለይ በስደት ያላቸው እህቶች ተው፣ የምታደርጉትን ነገር ማወቅ አለባቸው። አንደኛ ነገር በስደት ነው ያለ ነው። እኛ ዛሬ ቤተሰቦቻችን እናገኛለን አናገኝም የሚለው ነገር እኮ ያሳስበናል፣ አይደለ እንዴ? እና እውነት ለመናገር በጣም ያዘንኩት እንደዛ ሀይሚ ብሩኬ እና ሀሰን ሁሉ ተዘቅዝቀው ቤተሰብ እናት የሩታ እናት አሁን እሙሽን በቃ ብዙ ጊዜ እኔ አላቅም። እሺ እናት እስኪ ያዘቅዝቁ። በፈጠራቸው አምላክ እናት አዘቅዝቁ፣ ተው። ለማንኛውም ውድ ቤተሰብ እኔ አሁን የመጣሁላችሁ ለአንድ መልእክት ነው። እውነት ለመናገር እንግዲህ እህቴ ያው ግዴታ አቅርቢልኝ ልኝ ስላልችኝ ነው። እኔ ስራ ላይ ነኝ። ያው ረመዳን እስከሚያልቅ ድረስ እኔ እንደዚሁ ነው የምቀጥለው። በዛ ላይ ደግሞ ውድ ቤተሰቦቼ ማለት ነው ማርያም የምንላቸው ረመዳን ረመዳን ሲመጣ ሁሌ እኔ እታምማለሁ። አላቅም መተንፈሱን ላይ ያቀተኛል ጫና ስለሚበዛብኝን አላቅም ስራ እንግዲህ በስደት ያላችሁ ታቁታላችሁ ብዬ አስባለሁ። እና ብዙ ጊዜ ቪዲዮ ላይ ማልመጣውን ለዛ ነው። ግን ደግሞ ይሄ መልእክት መቅረት የለበትም ስላለችኝ እህቴ፣ በዚህ አጋጣሚ ይሄ መልእክት ለእነሱ አድርሽልኝ ብለሽኛል። ለእነሱ የማድርስበት ምንም አይነት መንገድ የለም፣ በቪዲዮ ብቻ ነው ላደርስላቸው የምችለው። ያው ምናልባት እግር ጥሏቸው ካዩት ይሰሙታል፣ ካላዩት ደግሞ ቲክቶክ ላይ የምትጠቀሙ ሰዎች፣ ብዙ ጊዜ እኔ ቲክቶክ ስገባ ድምጼን እሰማዋለሁ በተለያየ ቦታ። ስለዚህ እናንተ እናንተ ሰዎች እዚህ መልእክት ላይ ለነሀይሚና ለነብሩኬ ይጠቅማል ያላችሁትን ያው ፖይንት ፖይንቷን ሪከርድ አድርጋችሁ እነሱን ሜንሽን አድርጋችሁ ለቀቁላቸው፣ ያዳምጡት። እና እንግዲህ እህቴ ያው ሀሳብ አስተያየት ካንች ፈልጋለሁ ብለሽኛል። እኔ ላመሰግንሽ እንጂ ሀሳብ አስተያየት ልሰጥሽ አይደለም፣ ልጨምርልሽ አይደለም። ምክንያቱም እኔ የምመኘውን ለነሀይሚ ለነብሩኬ የምመኝላቸውን ሁሉም ብለሽዋልና ሁሉም አድናቂ እንዳንቺ ቢሆን ምኞቴ ነው ነው የምለው። በእርግጥ ናችሁ፣ እውነት ለመናገር ናችሁ። በተለይ ከኔ ቤት የሚጽፉልኝ ሰዎች ለሀይሚና ለብሩኬ ያላቸው አመለካከት ይለያል። በቃ አንድ አይነት ባህሪ ኮሜንታቸው ሁላ አንድ አይነት ነው፣ ከኔ ቤት የሚጽፉ ሰዎች። እና በዚህ አጋጣሚ ላመሰግናችሁ እፈልጋለሁ። የሰው ደስታ የሚያስደስታችሁ፣ ለሀይሚና ለብሩኬ ያላችሁ ስሜት፣ እስከ መጨረሻ እነሱን ማየት የምትፈልጉ ሰዎች በሙሉ እኔ በጣም ነው የምወዳችሁ እና እህቴ ያው የምጽፊው ነገር ለነሱ ብቻ አይደለም፣ ለኔ ራሱ ይገነባኛል። የሆነ ሀሳቦች በጣም ነው የሚለየው ያለሽ አመለካከት ምን ያክል እንደምትወጃቸው እና ምን ያክል እንደምታከብሪያቸው ነው የምረዳሽ ብዙ ጊዜ። እና እንግዲህ እናንተም ደግሞ ሀሳብ አስተያየታችሁን ከታች አስቀምጡላት ማለት ነው። ቪዲዮንም ላይክ ላይክ በማድረግ ላይክ ስታደርጉት ምናልባት ሊደርስ ይችላል፣ አይታወቅም ያው ለነሱ ስፔሻሊ ለነሱ የተጻፈ ስለሆነ ብቻ አድርሽልኝ ብላኝ፣ እኔ ዝም ማለት አልችልም። ቤተሰብ ማለት አንድ ሰው አዟችሁ ዝም ማለት በጣም ይደብራል አይደለ? በተለይ ያው ቤተሰቦች፣ እኔ ስለምወዳችሁ እናንተ የምትለኝ ግዴታ ነው ማድረግ። እና እንግዲህ በተሳች መሰረት ይኸው እንጀልች መጠቻለው። በተረፈ መልዕክቱን ስሙት። መልካም ጊዜ መልካም ቆይታ ይኑላችሁ። ከቻልኩ ማታ እመለሳለሁ፣ ካልቻልኩ ደግሞ እንግዲህ ከወዲሁ በጣም ደስ ብሎኛል። እኔም ብሩክ ችላ ሲል እሱ ያመጣው እንደሆነ ገምቻለሁ። አቤት አስመሳይ ሰዎች ግን ምን አይነት ክፉ ናችሁ? ነገር ግን ህይወት አስተማሪ ናት እና መማር አለባቸው። ነገሮች በፍጥነት ሲመጡ ምንድነው ከማን ነው ብሎ ማሰብ አለባቸው። ምክንያቱም ስንት ውዳዎች አሉ ከዚህ ባስ ሊያደርጉ ስለሚችሉ ጥንቃቄ ያስፈልጋል። እርስ በርስ መነጋገር፣ ማንም ምንም ቢል መደናገጥ ሳይሆን ለምን እንደዚህ ያሉ ብሎ ተገናኝቶ ማውራት አለባቸው። እራሳቸውን መጠበቅ፣ ንዴትን፣ ጩኸትን፣ እልከኝነትን ማስወገድ አለባቸው። ሲጀመር ንዴት የአጋንንት ስራ ነው። ይሄ ደግሞ በጾምና በጸሎት ማሸነፍ ነው። የተነገረው ሁሉ ልክ አይደለም። መንፈስን ሁሉ መርምሩ ተብለናል። ማንም እንደፈለገ የሚያሽከረክራቸው መሆን የለባቸውም። መከባበር፣ መደማመጥ፣ ያጠፉ ሲመስላቸው ይቅርታ መጠያየቅ፣ በመካከላቸው ሰው ያለማስገባት። ሀይሚ፣ አንድ ነገር ለማድረግ ስታስቢ ብሩኬን ያስደስተዋል አያስደስተውም ብለሽ ማሰብ፣ ብሩኬም እንደዛው የሀይሚን ስሜት፣ የብሩኬን ስሜት እንደዛው ማዳመጥ፣ መመካከር አለባቸው። እነዚህ ልጆች አንድ እንዳይሆኑ የሚሰሩ ሰዎች አሉ። የሚመጣላቸው መልእክት ወይም የሚሰሙት ነገር እውነት ቢመስላቸው እንኳ ለጠላት የመልስ ምትስ ከሰጡ በኋላ አታደርገውም አያደርገውም ብለው መልስ መስጠት። ከዛ በኋላ ተገናኝተው አጠራጣሪ ነገር ከሆነ ይሄ ነገር ምንድን ነው ብለው ማውራትና፣ ችግርም ከሆነ በንግግር መፍታት፣ ጠላትንም እንዳልተፈጠረ አድርጎ ማሳፈር። እነሱ እንደዚህ ጨጓራቸው እየተላጠ መሥዋዕት እየሆኑ ይሰራሉ። አንዳንዱ የእነሱን አይዲያ ብቻ ይዞ ዩቲቪ ከፍትና አፉን በዛው ልክ የሚከፍት አለ። ታዲያ ቆም ብለው ማሰብ አለባቸው። የሰው ምላስና አይን በዛባቸው ብዙ ነገራቸው በሰው ቁጥጥር ስር ሆነ እና ለራሳቸው ማሰብ አለባቸው። ለራሳቸው ጊዜ ይስጡ። ሁልጊዜም እንደምንለው ባለቀሱና በተናደዱ ቁጥር ጤናቸው ላይ የሚያመጣው ሳይድ ፌክሽን አለ። መሆን የለበትም ከምንም በላይ ጤንነት ይበልጣል። ስልክ ለማንም መስጠት የለባቸውም። አሁን ትላንት የመጣው ልጅ ዘመን ሚዲያ ላይ እራሷ ትሆን ሌላ ልጅ አላውቅም እንጂ ፍቅረኛዬ ነው ብላ እያለቀሰች ነበረ። ከዛ በቃ በና ሀይሚ በኩል ለማግኘት የብርኬን ስልክ እየፈለገች ነው። አሁን እቺ ልጅ ልጁን አፍቅራው ሳይሆን የእነሱን ስልክ ለማግኘት የተጠቀመችው ዘዴ ነው። የእነሱ ጠላቶች እዚህ ድረስ ይሄዳሉ። ኮሜንት ጽፌላ ሰድባ ነው የመለሰችኝ። ይጠንቀቁ። መከባበርን፣ ቃላት አጠቃቀምን፣ መምረጥ ሞራል መጠባበቅ ይኑር። ምክንያቱም በመካከላቸው ምንም አይነት ክፍተት መኖር የለበትም። ያችን ክፍተት ባያዩ አፍቃሪነን ባዮች አዛኝ መስለው እንወስዳታለን ባዮች አንድነታቸውን ሲያዩ አርፈው ይቀመጣሉ። ሌሎች ሲሰሩ ሌሎች ሲሰሩ አንዳንዶች እንጂ እራሳቸውን በማይጎዳ መልኩ ነው። የዋሆቹ ሙሉ ሕይወታቸውን አውጥተው ነው የሚሰሩት። ሁሌ ልጅነት የለም። ተስፋ መቁረጥ የለባቸውም። የብሩኬ ትላንት ንግግሩ እንደዛ ስለሚመስል ነው፣ እዚህ ድረስ ስራም ቢሆን መጎዳት የለባቸውም። ማድረግ ያሰቡትን የሚመኙትን ሚዲያ ላይ ባያወጡ። ሌላው ሰው እኮ ብዙ ስራ እየሰራ ነው፣ ግን ሚዲያ ላይ የሚያወጧት በማንኪያ ያክል ነው። ስለዚህ ከዚህ ይማሩ። ሴት ልጅ ደግሞ አስተዋይናት፣ ነገሮችን ትመረምራለች፣ ለምን ትላለች፣ ምክንያት ትፈልጋለች፣ ጎደሎን ትሞላለች፣ ችግርንም በብልሃት ትወጣለች። ስለዚህ ሃይሚዬ ህይወታችሁን ለመምራት ትልቁ ቁልፍ ያለው ከአንቺ ጋር ነው። አሁን መንገድሽን አንድ ብለሽ የምትመሪበት ሰዓት አሁን ነው። የብሩኬን ደካማ ጎን የምትሞይ አንቺ ነሽ። ያንቺንም እሱ። ተናበቡ፣ ተወያዩ። ወዳጅ መስሎ ጓደኛ መስሎ ጠላት አለና፣ አንዳንድ ጓደኛ ዘመድን በሉት። የቤት እቃ እንኳን ስንገዛ የሚከፋው አለ። ለማስመሰል የስቃል፣ ግን ፊቱ ላይ የመከፋት ስሜት ታዩበታላችሁ። ወዳጅም ጠላት የሚሆንበት ጊዜ አለ። የወል ጊዜ ወዳጅ የማይጠላ መዳን ያለን ብቻ ነው። እሱን ተደገፉት። እህቴ ኢትዮ ይሄን ሁሉ የምልሽ አንቺና ሌሎች አሉ እውነተኛ የነሱ ስኬት ከሚመኙት አንዷ ስለሆንሽና የምትረጅበት መንገድ ጥሩ ስለሆነ እንድታደርሽልኝ ነው። እኔ ይሄን ስጽፍ ከሌላ የተሻለ እውቀት ኖሮኝ ሳይሆን እነዚህ ልጆች የዋህነታቸውና ግልጸኝነታቸው እየጎዳቸው መስሎ ስለታየኝ ለእነሱ ካለኝ አክብሮትና መውደድ ስላለኝ ከልቤ የሚሰማኝን ሐሳብ ለማጋራት ነው። ይሄንን ሳልል ብቀር እንዳይቆጨኝ ነው። የቃላት መደጋገም ካለ ይቅርታ። በእነሱ ዕድሜ ያሉ እህትና ወንድም ስላሉኝ እነሱ ቢሆኑ ዝም አልልም በማለት ነው። እህቴ ከቻልሽ ካላስቸገርኩሽ፣ ለነሱ አድርሽልኝ። ከዚህ በኋላ ረጅም ጽሑፍ አልጽፍም። ከስራ ብዛት ይሄንን በመላኬ ይቅርታ። ሁሉን ሐሳብ ባይቀበሉትም አንድ ሐሳብ ሊያገኙ ይችላሉ በማለት ነው። ፈተናው ሲበዛባቸው እግዚአብሔር ከእነሱ ጋር እንዳለ መረዳት ነው። ሰይጣን እውነትን ለማጥፋት ስለሚሰራ ከእግዚአብሔር ጋር ከሆኑ በተቃዋሚዎች አይደነግጡም። የእኔ ምኞት እስከ መጨረሻው ጸንተው ፍቅራቸው ዘልቆ ለቁም ነገር ለወግ ለማረግ በቅተው የልባቸውን መሻት ከኃጢአት በስተቀር አድርጎላቸው በቅዱስ ጋብቻ ተጋብተው በልጅ ተባርከው ዘመናቸው የተባረከ እንዲሆን ምኞቴ ነው። መጨረሻውንም ያሳምርላቸው። ከክፉዎች ከአስመሳዮች፣ ከወዳጅ ጠላት ይጠብቃቸው። አሚን